የኢትዮጵያ ልኡካን ቡድን በአመታዊ የዓለም ባንክና የአይ ኤም ኤፍ ስብሰባዎች ላይ ስኬታማ የሆነ ተሳትፎ አድርጎ ሥራውን አጠናቋል። በነበረን ውይይት ወቅትም በተለይ የኢትዮጵያ የተሟላ ማክሮኢኮኖሚ ኢኮኖሚ ሪፎርም ቀጣይ ድጋፍ ተጠናክሮ እንዲቀጥል ከማስቻረገድ ላይ በአይ ኤም ኤፍ በኩል ያለንን ግንኙነት የበለጠ ያጠናከርንበትና ውጤታማ ውይይት ያደረግንበት ከአይ ኤም ኤፍ ማኔጅንግ ዳይሬክቶሯ፣ ከምክትል ኃላፊው፣ ከተለያዩ የአይ ኤም ኤፍ ዲፓርትመንቶች የኢትዮጵያን ኢኮኖሚ ሪፎርም በፊስካልም በባላንስ ኦፍ ፔመንትም ድጋፋቸውን አጠናክረው እንዲቀጥሉ ጥሩ መግባባት የተደረሰበት ነው። እንዲሁም ከአለም ባንክ ደግሞ አለም ባንክ ትልቁ የልማት አጋራችን ነው። ከሪፎርም ጋር ተገናኝቶ የበጀት ሰፖርትም እየሰጠ ያለ ተቋም ነው። ከሪፎርም ጋር ተገናኝቶ የሚደረጉት የበጀት ሰፖርቶች ተጠናክሮ የሚቀጥሉበት ሁኔታ ላይ እንዲሁም በተለያዩ ዘርፎች አለም ባንክ ኢትዮጵያ ውስጥ በሚያደርጋቸው የልማት ፋይናንስ ድጋፎች አጠናክሮ በሚቀጥልበት ጉዳይ ላይ ከባንኩ ፕሬዚደንት፣ የኦፕሬሽን ኃላፊዎች፣ የአፍሪካ ጉዳይ ምክትል ፕሬዚደንቶችና ሌሎች ዲፓርትመንቶች ጋር የተሳካ ውይይት ያደረግንበት ነው። ከዚህ በተጨማሪ የተለያዩ ዓለም አቀፍ የፋይናንስ ተቋማት ጋር ሰፋፊ ውይይቶችን አድርገናል። በዚህም የልማት አጋሮች የኢትዮጵያን ኢኮኖሚ ሪፎርምና የኢትዮጵያን እድገት በከፍተኛ ደረጃ የሚያደንቁ መሆኑንና ይህንንም ለማገዝ ጠንካራ ፍላጎት ያሳያቸው መሆኑን በውይይታችን ጥሩ መግባት የተደረሰበት ነው። ሰፊ ውይይት ነው ያደረግነው፣ ከተለያዩ ማዕዘናት ከአውሮፓ፣ ከኤዥያ፣ ከሰሜን አሜሪካ ያሉ የልማት አጋሮች ጋር በስፋት ውይይት ያደረግንበት ነው። ከዚህ በተጨማሪ ለብሾፍቱ ዓለም አቀፍ አዲስ ኤርፖርታችንም የተለያዩ የልማት ፋይናንስ ተቋማትን በስፋት ያወያየንበት ነው። ከተለያዩ የሚድል ኢስተርን ፋይናንስ ተቋማት ለምሳሌ የሳዑዲ ዴቨሎፕመንት ፈንድ የቀጠር ዴቨሎፕመንት ፈንድ፣ የአቡዳቢ ዴቨሎፕመንት ፈንድ፣ የኩዌት ዴቨሎፕመንት ፈንድ እና ሌሎችም በአሜሪካ ያሉ የፋይናንስ ተቋማት፣ በአውሮፓም ያሉ የፋይናንስ ተቋማት፣ በኤዥያም ያሉ የፋይናንስ ተቋማት አዲሱ ኤርፖርታችንን ፋይናንስ እንዲያደርጉ ከፍተኛ የሆነ የማግባባትና የጥሩ አንደርስታንዲንግ የመፍጠር ስራ በተሳካ ሁኔታ ተፈጽሟል። እንዲሁም የጂ20 ኮመን ፍሬምወርክ የብድር ሽግሽጋችን በጥሩ ደረጃ ላይ ነው የሚገኘው። ኤምኦዩ ከአብዛኙ ከሁሉም ጋር በአብዛኛው ከአንድ ሀገር በስተቀር ተፈርሟል። በዚህም ረገድ የአይ ኤም ኤፍም የወርልድ ባንክም እንዲሁም የፓሪስ ሰክረታሪያት ፈረንሳዎች ጋር ከፈረንሳዎች ጋር ሙይት በማድረግ ከቻይና ጋር ሙይት በማድረግ ይሄ ስራ ተጠናክሮ እንዲቀጥል ከማግባት የተደረሰበት ነው። ኢትዮጵያ እዳ ሽግሽግ በማግኘት በኩል በጥሩ ጎዳና ላይ የምትገኝ መሆኑን በዓለም አቀፍ የዴት ራውንድ ቴብል ላይም በስፋት ውይይት የተካሄደበት ነው ማለት ነው። ከዚህ በተጨማሪ ኢትዮጵያ ውስጥ የተካሄደ ያለው የተሟላ ኢኮኖሚ ሪፎርም እጅግ ውጤታማ መሆኑን በስኬት ጎዳና የተጓዘ መሆኑን ሁሉም የነዚህ የዓለም አቀፍ ፋይናንስ ተቋማት የአይ ኤም ኤፍም የወርልድ ባንክም ሌሎችም በከፍተኛ ደረጃ የሚመሰክሩት እና ድጋፋቸውን አጠራክሮ የሚቀጥሉ መሆኑ የተረጋገጠበት ነው። ከዚህ በተጨማሪ በተለያዩ የሴክተር ውይይቶችም በኢትዮጵያ የተካሄደ ያለው የልማት ስራ በግሪን ሌጋሲ፣ በክላይሜት ጉዳይ በጤና ዘርፍ ልማት፣ በትምህርት ልማት፣ በሂዩማን ካፒታል፣ በስራ እድል ፈጠራ እንዲሁም አጠቃላይ በፋይናንሽል ኢንክሉዥን ሆነ በሌሎችም ዘርፎች ኢትዮጵያ ስኬታማ ውጤት እያገኘች እና አጠቃላይ ኢኮኖሚ ሪፎርሙ የኢኮኖሚ እድገቱ በጥሩ ደረጃ ላይ የሚገኝ መሆኑን ተምሳሌት ሆነን በተለያዩ መድረኮች በፓናል ውይይትም በኢትዮጵያም ውጤቱ እንደ ተምሳሌት ለብዙ ሀገሮችም እየቀረበ ያለበት ሁኔታ ነው ያለው። ይሄም ውጤታማ ስራችንን በአፍሪካ ደረጃም በዓለም ደረጃም በከፍተኛ ደረጃ እውቅና ያገኘ መሆኑ የሚያሳይ ነው። በአጠቃላይ የልማት አጋርነትን በማጠናከር ረገድ እጅግ በጣም ከፍተኛ ውጤት የተገኘበት የሪፎርም ውጤታችንን ከማጠናከር ረገድ እጅግ በጣም ውጤታማ ውይይት የተካሄደበትና ከዚህ በተጨማሪ በተለያዩ ዘርፎች ስናደርጋቸው የነበሩ የልማት ስራዎችም ከፍተኛ ይሁንታና ተቀባይነት ያገኙበት ነው። ለምሳሌ የከተሞች ልማት ላይ ኢትዮጵያ ያሉ ጉብኝት የሚያደርጉ የልማት አጋሮች በየመድረኩ የሚያነሱት ነው። የከተማ ልማት ላይ ኢትዮጵያ የሰራች ያለችው፣ በገጠር ልማት ላይ ኢትዮጵያ የሰራች ያለችው እንዲሁም በቅር ሀሳቡ ደግሞ የግሉ ዘርፍን ለማነቃቃት ከማክሮ ኢኮኖሚ ሪፎርም ምቹ ሁኔታ ከመፍጠሩ ጎን ለጎን የአገሪቷም ኢኮኖሚ ፖቴንሻል በጣም ትልቅ ነው። በዚህም የልማት ፋይናንስ በተጨማሪ የግሉ ዘርፍ ሚናም የበለጠ የሚያድግ መሆኑን በዚህም በጋራ ከኛ ጋር መስራት እንደሚፈልጉ ከፍተኛ ሆነ መግባባት የተደረሰበት ነው። አመሰግናለሁ።